ሰላሙ አለይኩም ወራህመቱላሂ ወበረካቱ ቸ ግራ ገባኝ። ግራ ግብት አለኝ። ግራ ግብት ወዴት እየሄድኩ እንደሆነ አላውቅም። ምን እያደረኩ እንደሆነ አላውቅም። ምን ማድረግ እንዳለብኝም አላውቅም። አሮኒ ነው አሮኒናው ነት ግራ የገቡት ሰው ተቀላችሁ። ወዴት ሄደእንን እንደሆነ የማያውቅ ሰው በብዙ ነገሮች ውስጥ ገብቻለሁ። በብዙ ነገሮች ውስጥ የህይወትን ትርጉም ፍለጋ ብዙ ዞር ያለው ነገር ግን እስካሁን የህይወትን ትርጉም ላገኘት አልችልኩም። ምንድን ነው የህይወት ትርጉም እስኪ ነገር ምናልባት የህይወትን ትርጉም ያገኘችሁ ሰዎች ካላችሁ እናንተ ያገኛችሁት የህይወት ትርጉም ምንድን ነው? እኔ ያጣሁት ለምንድን ነው? ምንድን ነው የህይወት ትርጉም ምንድን ነው? እስቲ ያስረዱ። እውነት የምሬን ነው ያለሁ ነው ጭንቅ ያሌ ነው። እንደውም እያንዳንዷ ሰከንድ በመራመድባት ጊዜ ውስጥ ምን እያደረግኩ እንደሆነ እያንዳንዷን እርምጃን ስመለከት ጭራሽ ግራ እየገባኝ እየሄደ ነው። ኧረ ምን እላችሁ እንደሆነ አላውቅም። ለምን ይሄን ቪዲዮ እየሰራው እንደሆነ ማለት፣ ምን እያደረኩ እያደግኩ ነው። የህይወት ትርጉሟ ምንድን ነው? ጊዜ ያለሁበት ምክንያት እዚህ ምድር ላይ ያለሁበት ምክንያት ምንም ሊገባኝ አልቻለም። በየዕለቱ ተደጋጋሚ ነገሮችን ተደጋጋሚ ነገሮችን በማድረግ ስጭት ያለ ህይወት እየኖርኩ አሩ። እናንተ እንደዛ የሆነ ይሁን አላውቅም። ምናልባት የተሻለ መንገድ ካለስ ትጠቁም። የተሻለው ነገር ካለስ ነገር ማለት ሁሉም ነገር ከንቱ እየሆነብኝ ነው። ሁሉም ነገር ከንቱ ትርጉም የሌለው ትርጉም አልባ። እስቲ እናንተ ጋር ያለውን ስሜት እስኪ አጋቢ። እናንተ ምን እየተሰማችሁ ነው? እውነት በሕይወታችሁ ደስተኛ ናችሁ? እውነት የህይወትን ትርጉም አግኝተን አላችሁ ታስባላችሁ? አላ ኧረ እኔ ግራ ገባኝ። ምን ማድረግ እንዳለብኝም ግራ ገባኝ። ኧረ ማስተዋል ስለገባኝ እና ስለጨነቀኝ ነው ወይ እየነገርኳችሁ ያለት። ምናልባት ሀሳብ ካላችሁ ኮሜንት ላይ አስቀምጡ። ሀሳቦቻችሁ እኔን ማገዝ የምትፈልጉ በሀሳብ እስቲ አግዙኝ። እስቲ ሀሳባችሁን ስጡ። ምን ማድረግ ይሻለኛል? ወላሂ ግራ ገባኝ። ሁሉ የተደጋጋሚ ላይፍ ብቻ ነው እየኖርክ ያለው። ምንም አይነት እንኳን ለየት ያለ ነገር እንኳን ምን ምን እንደሚሻለኝ ራሱ አላውቅም። እኔ የሆነ ነገር በሉኝ የሆነ ነገር በሉኝ። እውነት ነገሮች የተሻለ ይሆናሉ ብዬ ሁሌም አስብ ነበር። ዝም ብሎ ሁሉም ነገር ውሸት ነገር፣ ውሸት ነገር ሁሉም እንደሚሻለን ምን ማድረግ እንዳለብን እንኳን ግራ የገባን በጣም ብዙ ሰዎች እንዳለን ተስፋ አድርጋለሁ። እኔ የሚሰማኝ ስሜት እንኳን እዚህ ሰዎች መካከል የሚሰማችው ሰዎች እንዳሉ አይ አትሬ ይገባኛል። እሺ ምን እናድርግ? ተሰባስበን ግሩፕ እንፍጠር ትርጉም አልባ ህይወት የሚኖሩ ሰዎች ብለን። እረ በአላህ ምን ይሻለኛል? ምን ይሻለናል? አቅም ብቻ ግን አንድ ቀን የተሻለ ጊዜ፣ የተሻለ ነገር፣ የተሻለ ሁኔታዎች እንደሚፈጠሩ ተስፋ አደርጋለሁ። እንሻላህ ብቻ እወዳችኋለሁ ሁላችሁም መልካም